አረፋ ትእዛዝ እንደቀጠለ ነው። እኛው ፖስታ አላደረግንም እንጂ ምክንያቱም በጣም ቢዚ ነበርን። ዋና እኛ እቃ እያደረስን መጫናችን ብቻ ነው ይታያል። ይሄ ደግሞ ባለቤቶቹ መተዋል፣ ሊጭኑት ነው። ከመጫናቸው በፊት እኔ ቪዲዮ ልቀርጸው ብዬ ነው እምታይ። 3 በ4 ወፍራሙን ምንጣፍ ለሳሎን ቤታቸው ይፈልጋሉ። ይሄ ደግሞ የምትመለከቱት ስድስት ፍራሽ፣ 18 ራስ፣ አራት መካዳ፣ አራት ቤቢ የሚጫን ነው ማለት ነው። እዚሁ ቡታጀራ ዋልታ ነው የሚሄደው። ባሉካዎቹ መተዋል፣ እሽግም ወለል አላቸው። ይቅርታ ረስቸው ነው። ከዛ ደግሞ በቀጣይ ይሄ ደግሞ የት ሀገር እንደሚጫን አላቅም ሳንኩራ መሰለኛ። ይሄም ሳንኩራ የሚጫን ነው። ረስተናል ያው የተጫነበትን ሀገር ከቆይታ በኋላ ስለሆነ ኤዲት እያደረግን ያለ ነው። እቃችን ፖስት አርጊልን የምትሉን ልጆች አደርግላቸዋለሁ፣ በእውነት አረግላቸዋለሁ። ወደ ብቻ ከሰላሳ ምናምን ሰው በላይ ነው እቃ ያለው የተቀረጸው እና ፖስት አረጋለወኝ። ይሄ እሽግ ወለል ነው የምትመለከቱት። ደብል ሳንቲም የሚባለው ወለል ይሄ ነው። ደብል ሳንቲም ወለል ቡታጀራ ውስጥ እንዲያውም እኔ ነኝ የሚይዘው። በኩራት ነው የምናገራችሁ፣ ምክንያቱም አንድ ልጅ አስር ሜትር ወለል ፈልጋ አልቆርጥ ምን እሽጉን ነው የምሸጠው ብዬ ለመግዛት ቢዞር ቢዞር ጠፋ። ይሄ ወለል ማለት ነው። ይሄ ሁላቼ ደረጃ አንድ ወለል ነው። እና በሜትር 450 ብር ነው የሚሸጠው። በጣም ልስልስ ያለ ስስ ነው እና ወፍራም አይደለም። ወፍራሙ ቁርጥ ቁርጥ ነው የሚለው ይሄ ደረጃ አንዱ ይለሰልሳል፣ ስስ ነው። እና እንደዚህ አይነት ወለል ደረጃ አንድ ወለል ነው ማለት ነው። ሶ ይሄ ደግሞ ወደ ሳንኩራ ሀገር መሰለኝ ብቻ አላቅም የሚጫ ነው እና እንደዚህ እያያችሁ ስለምታዙን ከልብ እናመሰግናለን ጋይስ። ይሄ ደግሞ ቡታጀራ ነው፣ ሚጫ ነው ማለት ነው። ባሉካዎቹ መጥተው ምንጣፍም ገዙኝ፣ ወፍራሙን ምንጣፍ ገዙኝ ማለት ነው። ጠቅልሉ እና ይሄ ይመስላል። እናመሰግናለን ሁላችሁም ሁላችሁም። ለመቅረጽም አልተመቸንም፣ አንዳንድ ነገሮች እንግዲህ ትራሱ ሲደረደር ያው ይሄ ይመስላል። ቤታቸው ውስጥ ደር ውስጥ ሲደረደር በጣም ያምራል። እንደዚህ ሆኖ ምናልባት ላይ ይታያችሁ ይችላል ውበቱ፣ ነገር ግን ተደርድሮ ምናምን ሲያልቅለት ፊኒሽንጉ በጣም ነው የሚያምረው። እግዚአብሔርን እና እናመሰግናለን እያያችሁ ስለምታዙ ባይ